ሰላም ሰላም ሰላም፣ ጓደኞቼ መላው የኬሪያ ዩቱብ ተከታታዮች በጠቅላላ እንዴት ናችሁ? ሰላም ነው? ሁሉ መልካም ነው? እኔ እግዚአብሔር ይመስገን። ያው እንግዲህ ዛሬ ጥያቄ እንጠይቅላችሁ በመረጣችሁ መሰረት ጥያቄውን ልመለስላችሁ ያው በዝግጅት ላይ ይገኛለሁ። ወደ ጥያቄዎቻችን እንገባለን ያው እንግዲ አንደኛ የጠየቀችኝ ጥያቄው ኮብራ ናት። የት ሀገር ልጅ ነሽ ነው የሚለው። የተወለድኩት ያው ወለጋ ነው፣ በልጅነቴ አዲስ አበባ መጥቼ ነው ያደኩት ማለት ነው። እድገቴ አዲስ አበባ ያው ጨርቆስ አካባቢ ማለት ነው። ልዩ ስሙ ጨርቆስ አካባቢ ነው። በስንት አመትሽ አገባሽ ነው የምትለኝ። ያው ያገባሁት በ16 አመቴ ነው ስኩል ላይፍ ላይ ያለው እንደዛ ነው ትዳረን የመሰረት ነው ማለት ነው። ሶስተኛው ጥያቄ ከባልሽ ጋር ነው ወይ ያለሽን ያለችኝ። አዎ እግዚአብሔር ይመስገን አሁን ከባሌ ጋር ነው ያለሁት። አራተኛው ጥያቄ አሁን ስንት አመትሽ ነው ብላኛለች። ያው አሁን እድሜ ያው 24 አመቴ ነው። በሚቀጥለው ያው አመት ደግሞ 25 አመቴ ነው ላለው ማለት ነው። አምስተኛ ጥያቄ ስደት ምን ጠቀመሽ ብላኛለች። ያው ስደት ስደት ያው ትምህርት ቤት ነው። እግዚአብሔር ይመስገን ስደት ጥቅሙም ጉዳቱም ያው እንደ ትምህርት ቤት መውሰድ ነው። ያው በፈተናዎችም ማለፍ እንዳለ ሁሉ በፈተናዎችም መውለቅ አለ። የጠቀመ ነገር ያው ብዙ ነገር ተመሬበታለሁ። ከስደት ብዙ ነገር አትርፌ በታለው። ስድስተኛው ጥያቄ ስደት ምን ጎዳሽ አለችኝ። ያው ስደት የጎዳኝ የልጅነት ህይወቴን በጠቅላላ የወስዶታል ማለት ይቻላል። ምክንያቱም እድሜ የጨረስኩት ማለት ነው ያው እንግዲህ ጥሩ ላይፍ ሳይኖረኝ እዚሁ አረጀን በሉት ሰባተኛ ጥያቄ ማመስገን የምትፈልጊው አካል ካለሽ ነው የተባልኩት ማመስገን የምፈልገው በመጀመሪያ ደረጃ ለዚህ ክብር ላበቃይ ለልዑል እግዚአብሔር ከፍ ያለ ምስጋና ይሄን አቀርባለሁ ከፈጣሪ በታች ደግሞ ማመስገን የምፈልገው ኬር ዩቱብ ባለቤትና ባለቤቷን ስም መጥቀስም ካስፈለገኝ ቃሲም እና ሀይቦን ከልብ ማመስገን እፈልጋለሁ። ምክንያቱም እነሱ ማለት ለእኔ በጣም ብዙ ነገሮች ናቸው። ብዙ ነገሮችን ሆነው አስተምረውኛል። ያው እየተማርኩበትን ያለሁበትም ነው እና እነሱን ነው ማመስገን የምንፈልገው ማለት ነው። ስምንተኛው ጥያቄ ስለ ሀገርሽ ምን ታስበ ያለሽ ነው የሚለው እንግዲህ በአሁኑ ሰዓት ሁላችንም ስለ ሀገራችን የምናስበው ሀገራችን ታማለች። ታማለች ማለት ያው እንግዲህ የሀገራችን ጤና ታውቋል ማለት ነው። ምክንያቱም ዘረኞች በዙ፣ ሀገራችን የሚያበጣብጡ ብዙ ነገሮች እየተባሉ ነው፣ እና እኛ ሀገራችን ስትታመም እኛ ነን አንደኛ የምንታመመው ምክንያቱም እሷ ስትኖር ነው እኛ የምንኖረው። እና ለሀገሬን የሚመኘው ፍቅር፣ ሰላም፣ በቃ ጤናን። በተለይ የእናቶችና የአባቶችን እንባ ከማየት ውጪ የሚያሳምም ነገር ስላሌለ ያሁሉ ቀርቶ የሚስቁበት ዘመን እንዲመጣላቸው ነው የምፈልገው እሺ ዘጠነኛውን ጨርሰናል አስረኛው ዘጠነኛው ጥያቄ በጣም የምትወጂው የስደት ጓደኛሽን አንድ ጥቃሽ ነው የምትለው እኔ እዚህ ጋር አንዱን ከአንዱም ማበላለጥበት መንገድ ምንም የለኝም ሁሉም የስደት ጓደኞችን እኩል ነው ማያቸው እኩል ነው መወዳቸው እኩል ነው ማከብራቸው አስረኛው ጥያቄ የሚለው የማትረሺው ገጠመኝ ካለሽ አጫውችኝ ይላል። በጣም ይገርማችሁ፣ ልጅ እያለሁ ልጅ ሆናችሁ ብዙ ገጠመኞች ይኖራቸዋል። እኔ ደግሞ ልጅ እያለሁ ምንድን ነው ለቅሶ ቤት ሄድን፣ ከጓደኞች ጋር ለቅሶ ቤት ሄድን እና ያው የጓደኛችን አባት ሞቶ ነበር እና ለቅሶ ቤት ሄድን፣ አልቅሰን አጽናንተን ወጣን። መጨረሻ ላይ ሲወጣ እኔ ነኝ ነበረ መጀመሪያ፣ በቃ ዩካውጭ ምናምን ሲሉኝ ያው ቶሎ ብዬ ከመውጣት የተነሳ እና ቤትሽን እንግዲህ እግዚአብሔር ይማረው ብያቸው የወጣሁበትን ቀን አስታውሳለሁ ማለት ነው እና ሁሉም ስቀው በዛው አለፈ ማለት ነው አስራ አንደኛው ከባልሽ በፊት ፍቅረኛ ነበረሽ ወይ ነው የሚለው ከባሌ በፊት የምወደው ሰው ማንም የለም ያው አንድ ሰው ነበረ እሱም ያው ባሌ ነው ማለት ነው በባልሽ ላይ ት አርገሽት በባለሽ ላይ ችት አድርገሽ ታውቂያለሽ ነው የሚለው። እግዚአብሔር ይመስገን እስካሁን ድረስ አላደረግኩም ወደፊትም ማድረግም አልፈልግም፣ ምክንያቱም ከሱ ያጣሁት የጎደለብኝ ነገር የለምና። በቃ የኮብራን ጥያቄዎች ያው እንግዲህ የመለስኩት ይመስለኛል፣ የጠየቀችኝን። ኮብርዬ በጣም አመሰግናለው፣ በጣም ወድሻለ። አሁን ደግሞ የምንገባው ወደ ቃል ጥያቄ ነው። የት ሀገር ልጅ ነሽ? ያው ገልጬዋለሁ፣ ተወለድኩት ወለካ ነው፣ እድገቴ አዲስ አበባ ነው ማለት ነው። ለቤተሰቦችሽ ለቤተሰቦችሽ ስንተኛ ልጅ ነሽ ነው የምትለኝ። እኔ ለቤተሰቦቼ አራተኛ ልጅ ነኝ፣ አራተኛ ማለት ነው። ትዳር ላይ ነሽ ወይ ነው ያለችው። አዎ ያው ተራርቀን ቢሆን ያው ትዳር ላይ ነኝ ማለት ነው፣ አልፈታሁም። አራተኛው ጥያቄ አሁን ምን አይነት ህይወት አለሽ ነው የምትለው። ያው እንግዲህ አሁን ያለውበት ላይፍ፣ ያው ስደት ላይ ነኝ። እንግዲህ እግዚአብሔር ካለ አንድ ቀን ደግሞ ወደ ሀገሬ ገብቼ ያው የራሴን ላይፍ ይኖረኛል ማለት ነው። ወደ ሶስተኛው ጥያቄ ስንገባ ያው የሀይቦ ነው በስንት አመትሽ አገባሽ ነው የሚለው። ያገባሁት እንደተናገርኩት ያው እስኩል ላይፍ ላይ ያለን በአስራ ስድስት አመቴ ነው። በስንት አመትሽ ወለድሽ ነው የሚለው፣ በ17 አመቴ ያው ምርጥ ወንድ ልጅ ወልጃለሁ። ስንት ልጆች አሉሽ ነው የሚለው፣ ልጄ አንድ ነው፣ እሱም ኪዩ ይባላል። ለቤተሰቦች ስንተኛ ልጅ ነሽ ይላል፣ አራተኛ ልጅ ነኝ ማለት ነው። በህይወትሽ ውስጥ በጣም ያሳዘነሽ ያው ያሳዘነሽ ቀን ንገሪኝ ነው የሚለው በህይወቴ በጣም ያዘንኩበት ቀን ስለ እውነት ለመናገር አባቴን ያጣሁበት ቀን። ምክንያቱም ማታ ያው የሰው ልጅ ተጫውቶ ከአባቱ ጋር በንጋታው ልደቴን ለማክበር እንደ ዛሬ ማታ ያው ከእሱ ጋር ስንጫወት አመሸ። ያው ጠዋት እንግዲህ ልደቴን ለማክበር ነበር እየተዘጋጀ ያለውት። እንደ አጋጣሚ የሆነው ያው እንግዲህ አባቴን በድንገት ያው በተኛበት አጥቼው ነግቷል። ማለት ነው ያ የማረሳው በህይወቴ ትልቁ ገጠመኝ ነው። አሁን ደግሞ ሌላ የደረሰኝ ጥያቄ አለ። ፍቅር የሮዝ ጥያቄ ነው። ፍቅር ይዞሽ ያውቃል ይላል። አዎ በደንብ ይዞኝ ያውቃል። ማለት በጣም እንደው ፍቅር ከተባለ እንደውም ዶፍ እየዘነበ ሁላ እሱን ለማየት ይሄድኩበት አጋጣሚዎች አሉ እና በጣም ይዞኛል። በህይወትሽ የተደሰትሽበት ቀን መቼ ነው ይላል። በህይወት በጣም የተደሰትኩበት ቀን ያው እንግዲህ እንደተናገርኩት ቅድም ባዘንኩበት ባዘንኩበት ወር አካባቢ ያው ማርገዝ የተነገረኝ የዛኔ በ የአባቴን የምትካገኘው ብዬ የተደሰትኩበት ቀን ነው። በመጨረሻው ድምፅሽ ስለምወደው ዝፈኝ ልኝ ይላል የሰው ዘፈን እንግዲህ ካላበላሸው አንድ ዘፈን ያው አንጎራጎራለሁ፣ ያው እናንተን አላሳፍርም እና ማለት ነው የምዘፍነው ዘፈን ያው ብዙ ትዝታ ካለው ዘፈን ቢሆንም ያ ዘፈን ያው ብዙ ጊዜ ማለት እኔና ፋዘር ሆነን የምንሰማው ዘፈን ነው። የጥላውን ገሰሰ ይህቺ አጋጣሚ የሚለውን ዘፈን ያው ለማንጎራጎር እሞክራለሁ። ይህቺ

ሁሉም ያው ስለሰጣችሁኝ ድል ከልብ አመሰግናለሁ። ቻው ቻው በሌላ ቪዲዮ እስክንገናኝ